በአምስት ብር ያለው አንድ ብር እና እንቁራሪት አምስት ብር ቁራጭ አንድ ብር እና እየተጠቀለለው ማለት ነው። እና እንቁራሪት ይችኛው አምስት ብር ቁራጭ ነች። እቺ እቺ ማለት ነች። ይሄ አምስት ብር ቁራጭ ነው። ይሄኛው አንድ ብር የተጠቀለለ ነው። ይቺ እንቁራሪት ሆነች። መብራን ክብር ምስጋና ይግባት። አምስት ብር ይቁራጭና፣ አንድ ብር የተደገመ ነገር ነው።